ላንቺ ነው ኢትዮጵያ፣ ላንቺ ነው ኢትዮጵያ፣ የተሰባሰብነው ላንቺ ነው ሀገሬ፣ እኛ የምንሞተው ላንቺ ነው ኢትዮጵያ። የኢትዮጵያ ልጆች እንኳን ለዚህ ገን ለህዝባዊ ጥሪ ለወገን ምላሽ በሰላም መጣችሁላለሁ። በመቀጠል ዛሬ ኢትዮጵያ ስር የተፈጸመውን እያየን ነው። ወንድሞቻችን ከምናገረው ቃላት በላይ ስሜታችንን የጎዳና ውስጣችንን እያዘነ ጥልቅ አዘን ያለው ያንንም የእነሱን ደም ለማበስና የእነሱንም አላማ ይዘን እስከ መጨረሻው ግብ ልንመታ የዚህ ዓላማ እኩይ ተግባር ተባባሪዎች ሆነን ዛሬ በመገኘታችን እውነት ነው የምላችሁ የሚያኮራ የምታኮሩ ትውልዶች ናችሁ በድጋሚ መሆንም እንኳን በሰላም መጣችሁ እንግዶቻችን አሉ እየመጡ ነው እንግዲህ ከደርባን የመጡ እንግዶቻችን አሉ ከሳውዝ አፍሪካ እንዲሁም የሃይማኖት አባቶች እነሱን እየጠበቅን ነው ዝግጅታችንን በእነሱ እንግዶቻችንን እንቀበል ዛሬ የሬቻ ባህል ነው። በሬቻ ባህል ደግሞ ብዙ የኦሮሞ ኢትዮጵያውያኖች ሞተዋል። ያንን በማስመልከት እንግዲህ ሬቻን ሲያከብሩ የሬቻን እዛ ለብሶ የነበሩትን የነሱን የሞቱትን ለማስታወስ ባህላችንን ዛሬ ወደዚህ መጥተዋል። አንድ የቆመን እንቀበላቸው። የባህል ልብስ ለብሰው ቆመዋል። በጭብጨባ እንቀበላቸው። ወንድሞቻችንን የሚያስታውሱ ወንድሞቻችንን የሚያስታውሱ ኢሬቻ የደብ በዓል ነበር። ዛሬ አንድ የሃይማኖት አባቶች እየመጡ ነው። አንድ አስገጧቸው እዛው አላችሁበት። ከ550 ኪሎ ሜትር ተጉዘው የመጡ ውድ የኢትዮጵያ ልጆች አገራቸው በፍቅርና በሰላም እንድትኖር ሁሌ የሚተጉ የትውልድ አንበሶችም ከደርባን መጥቷል። ደርባኖቹ ዌልካም። እና ባለፈው ሳምንት የነበረው የደርባን ዝግጅት እጅግ ያማረ ነበር። ያም ሆኖ እዚህም አንቀረውም፣ አይደለም እዚህ መሄድ የሚያስፈልግበት እንሄዳለን እያሉ ነው። እና ክብር ይገባችኋል። አንዴ ሞራል ያስፈልጋችኋል።

ስለዚህ አባቶችን ወደ መድረክ በስመ አብ ወወልድ ወመንፈስ ቅዱስ

እንለመናለን እንመጸናለን። እግዚአብሔር አምላክ ሆይ፣ አሁንም ቀሪውን ዘመን አሳልፈህ በበረከት በረዴት እንድትጎበኘን ቅዱስ ፈቃድ ይሁንልን። ለዓለም ሁሉ እግዚአብሔር አምላክ ሰላም ያዘዝልን። ለዚሁ የሞቱትን ወገኖቻችን ነፍሳቸውን ይማርልን። በእስር ቤት በተለያየ ቦታ የሚሰቃዩትን ስቃያቸውን መከራቸውን አንተ አሳልፈህ በይቅርታህ በምሕረትህ አንተ ጎብኝልን። ቀሪው ዘመናችን የደስታ፣ የሰላም፣ የመረጋጋት፣ የአንድነት፣ የፍቅር ዘመን እንታደርግልን ይኸው በሆነው ቃልህ ሁላችን ልጆችን እንማጸናለን እንዲህ በማለት ቅዱስ ስም እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ አድነን እንጂ፣ መንግስት ያንተ ናትና፣ ኃይል ምስጋናም በዘላለሙ። አሜን መሬታችን ቅድስት ድንግል ማርያም ሆይ በመልኩ ቅዱስ ገብሬት ሰላምታ ሰላም እንሻለን። በሀሳብች ድንግል ነሽ፣ በስጋሽም ድንግል ነሽ። ሸናፊ እግዚአብሔርናተው ሰላምታ አንቺ ገባሻ ከሴቶች ተደግተሽ አንቺ የተባረሽ ነሽ ፍሬ የተባረከ ነው። ጸጋን ተመላሽ ቅዱስ ሆይ ደስ ሲበልሽ ሉሉ እግዚአብሔር አንቺ ጋር ነውና ከተወደደው ልይሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ማለት እናገኘለን ኃጢአታችን ያስተሰልን ዘንድ ለዘላለሙ አሜን። ኦ እግዚእየ ኢየሱስ ክርስቶስ ሥራዬ ኃጢአቴ ኃጢአተ ሁሉ ዝበቀ የማይሰራ ኃጢአት እግዚአብሔር ይፍታ።

ጥሪያችን እና ክብራችን የመጣችሁ እንግዶቻችን እናመሰግናለን፣ እናመሰግናለን። ትግሉ ተታጋዮች አልፎ ህዝብ ውስጥ ገብቷል። በህዝብ ውስጥ ነው ያለው። በዛሬው ዕለት የኦሮሞን ህዝብ አመክብር ከትልቅ አመታቸውን ሲያከብሩ ሰላማዊ ሰብ በሄሊኮፍተር በመርዝ ጭስ እየጨረሰ እያያቸው ነው። በሁሉም ደጃፍ ይመጣል፣ አይቀርም። ድሮም እናውቀዋለን። መነሳት አለበት ወደ ኋላ አንል አሁን የተሰባሰብነው ለተጎዱት ወገኖቻችን ገንዘብ ለማሰባሰብ ነው በከፍተኛ ደረጃ ማሰባሰብ አለብን ወደ ቤትም እንቀጥላለን እንቀጥላለን አገር ተደፍሮ ዘመን ሙቶ ምን እንቅልፋለ ወያኔ በልቶ የማይጠግብ በመሳሪያ የሚያምን ነገር የሚጭር የሚያብስ ሲነካ ያልተነካ የለም ሁሉም ይነሳል ሁሉም ይነሳል አይቀርም ሩቅ አይደለም። መዘንጋት የለብንም፣ መነሳት አለብን። በጎንደር፣ በጎጃም፣ በወሎ፣ በኦሮሞ፣ በሌላም ክፍል ይኸው እየተጨፈጨፈ ነው። በአንድነት መነሳት አለብን። አስራ ሦስቱ ክፍል ሀገር ሁላ መነቃነቅ አለበት። በድንጋይም ጊዜ መጠበቅ የለብንም፣ በድንጋይም በጦርም እንዋገዋለን። መቶ ሚሊዮን ህዝብ ለእነዚህ ወታደሮች ይገዛል? አይሰማም። ያታልላል፣ እልሙም ያል የሚያልመው ሰውም መግደል፣ መደብደብ፣ ማስፈራራት ነው። ይሄ ያበሳል እንጂ አይቀንስም። ደግሞ ይሄን የሚያደርገው ለጭንቀት ነው። ወንድነት እንዳይመስላችሁ ምንም ወንድነት የለውም። አይተለዋል። በሌላ ሆስ ታግለን ነጣነታችንን ማግኘት የግዴታችን ነው። በያለህበት ማንኛውም ኢትዮጵያ ገሌ ገሌ ገሌ ስም አንዝረዝም ኢትዮጵያ ውስጥ ያለ ሁላ ሁሉም ኢትዮጵያ ነው። እኩል ነው። ኢትዮጵያ ከሶስት ሺህ ዓመት በላይ ስትኖር በንጉሥ አገዛዝ ነው። በፈቃደኝነትም ቢሆን በንጉሥ አገዛዝ ነው። ይሄ ዘመን ተሻሽሏል ተብሎ የንጉሥ አገዛዝ ጣል መንግሥቱ ኃይለ ማርያም ሶሻሊዝም ብሎ ስልጣን ለህዝብ ሳይሰጥ እራሱ ያሁን የሰራው ሰራ ያዲግ የባሰ ነው። አሁን እኛ ትግላችን ስልጣን ለህዝብ ነው፣ ለስልጣን አይደለም። ሁሉም ብሔረሰብ ተሰብስቦ መተዳደሪያ ደሙን አውጥቶ ህዝብ የመረጠው ነው የሚመራው እንደ ዲሞክራሲ አገዶ ዲሞክራሲ መሆን ከዛ በኋላ ዲሲቱን ኢትዮጵያን መገንባት ነው ዓላማችን። እኔ ለስልጣን ነው አይደለም። ያምርብኛል። የሚያምርብኝ ትግል ነው። ገንዘብ ካገኛ ምርብኛል። አይታችኋል፣ ባለፈው ህፃናቱን ጎንደር ላይ እንደሚያፈሱ በሜዳ ላይ በመርዝ እየተጨፈጨፈ ኦሮሞስ፣ እንዴት እንተኛለን? እንዴት እንተኛለን? ከባድ አመት፣ ባህላቸው የታወቀ አመት ባህል ነው የሚያከብሩት። አይቀርም ደግሞ ሁሉ ዘንድ ይከበራል። ይሄ ባህል እንደፈለጉ ያከብራሉ፣ አይቀርም። ተበራቱ ሁላችሁም ላልሰማሙ እያሰማችሁ፣ ድል ለኢትዮጵያ ህዝብ። አመሰግናለሁ። የሆኑት ዶክተር ተገሌ ዌልካም አንዴ እናቀርብላቸው የአርበኞች ግንቦት ሰባት በጆሃንስበርግ ተወካል። አመሰግናለሁ አጠር ያለች አጠር ያለች ንግግር ነች በንባብ ላሰማ። የተከበራችሁ የሃይማኖት አባቶች የተከበራችሁ ኢትዮጵያውያን ወገኖች እንዲሁም ጥሪያችንን አክብራችሁ የተገኛችሁ ሀጋሪ ኮሚኒቲ አመራሮች እና የአርበኞች ግንቦት ሰባት ንቅናቄ አባላት እና ደጋፊዎች እንደምን ዋላችሁ። በደቡብ አፍሪካ ጸረ ወያኔ እንቅስቃሴ የተጀመረው ዛሬ ሳይሆን ከአርበኞች ግንቦት ሰባት ምስረታ በፊት በርካታ ዓመታት ቀደም ብሎ ነው። አርበኞች ግንቦት ሰባት ከተመሠረተ በኋላም ይኸው እንቅስቃሴ ቀጥሎ አሁን ካለበት ከፍተኛ ደረጃ ላይ ደርሷል። የአርበኞች ግንቦት ሰባት ለአንድነትና ዴሞክራሲ ንቅናቄ ራዕይ። ራዕይ እያንዳንዱ ኢትዮጵያዊ ዴሞክራሲያዊና ሰብአዊ መብቶ የተከበረበት የኢኮኖሚ ብልጽግናና ማህበራዊ ፍትህ የሚያገኝበት የዜጎች ህይወት ደህንነትና ጥቅም የተከበረበት ሀገር እንዲኖረው ማድረግ ሲሆን ተልዕኮው ደግሞ የመንግስትና የፖለቲካ ስልጣን በሰላማዊ እና ዲሞክራሲያዊ ሂደት የሚያዝበትንና የሚያዝበትን እና የሀገሪቱ ዜጎች ምርጫ በተግባር የሚገለጽበትን ብሔራዊ ሥርዓት እንዲገለባ ማገዝ ነው። ይህንን ራዕይ እና ተልዕኮ በማንገብ የእያንዳንዱ ኢትዮጵያዊ ነጻነት ሳይረጋገጥ ትግሉ ለአንዲት ሰከንድ እንኳ እንደማይቆም እና በሰፊው የኢትዮጵያ ህዝብ ተሳትፎ እስከ ነጻነት ድረስ በከፍተኛ ፍጥነት እንዲከሰክስ ስናገር እናገር በታላቅ ሞራልና መተማመን ነው። አርበኞች ግንቦት ሰባት ንቅናቄ ሁለገብ የትግል ስትራቴጂ የሚጠቀም ሲሆን ይኸውም ተገዶ የገባበት የትጥቅ ትግል እና ህዝባዊ ቢተኝነት ናቸው። እነዚህን በተግባር በመተርጎም የትግሉ ደረጃ አሁን ከደረሰበት ከፍ ደረጃ ደርሷል። ከአርበኞች ግንቦት ሰባት ንቅናቄ ጋር በመሆን የነጻነት ትግሉ አጋር በመሆናችሁ ልትኮሩ ይገባል። ወደፊትም በበለጠ ተሳትፏቸውን በማጠናከር የትግሉ አካል እንድትሆኑ ጥሪዬን እያቀረብ ትግሉን ለመቀላቀል የምትሹ ሁሉ የጆሐንስበርግ አርበኞች ግንቦት ሰባት ንቅናቄ ምክር ቤት አስፈላጊውን ድጋፍ እንደሚያደርግ ላረጋግጥላቸው እወዳለሁ። ድል ለሰፊው ሕዝብ! እናሸንፋለን! ኢትዮጵያ ለዘላለም ትኖር። አመሰግናለሁ። ተወካይ የሆነው ቢኒያም አለማየሁ ወደ መድረክ እንዲመጣል አንዴ በሞራል ከመርባ መጣ ጆሐንስበርግ ቻፕተር ይህንን ቆንጆ ዝግጅት አዘጋጅቶ እናንተም የዚህ ዝግጅት ተካፋይ ለመሆን እዚህ በመገኘታችሁ ያለኝን ታላቅ አክብሮት መግለጽ እወዳለሁ። እንደምታስታውሱት የዛሬ ሳምንት የመጀመሪያው ፈንድራይዚንግ በደርባን ተካሂዷል። ይሄ ሁለተኛ ነው፣ ይቀጥላል። በእውነት ዛሬ ብዙ ልለም ፈልገው ነገር የለም። ምክንያቱም ለሀያ አምስት አመት ብዙ ነገር ብለናል። ለሀያ አምስት አመታት አልቅሰናል። ከረንትሊ በዚህ ሰዓት በመቶዎች የሚቆጠሩት ቁድ ህዝቦቻችን አፈር አለበሱም። አስከሬናቸው በተለያየ ቦታ ነው ያለው ብዙ ወንድም እህቶቻችን እናት አባቶቻችን ቆስለው ነው ያሉት፣ ግን አናለቅስም። ለቅሶ ሽንፈት። ዛሬ ሁላችንም እዚህ የተገናኘንበትን ስም ዓላማና ቃል አይደለ ተግባብተናል አይደል? ለምን እዚህ እንደመጣ በተለያየ ጊዜ የተለያዩ ነገሮችን እናሳይ ሳይ ነበር ለህዝብ የስርዓቱን ግፈኛነት የስርዓቱን ገዳይነት፣ የስርዓቱን አፋኝነት በቅርብ ጊዜ እዚህ የሻማ ማብራት ፕሮግራም ተካሂዷል። ዛሬ ስለተሰውት ኢትዮጵያውያን ነገ ሻማ እናብራለን። አብርተን ነው ግን መቆም ያለብን፣ ተላክሰን ነው መለያየት ያለብን። ይሄ አያስኬድም። ለዛ ነው ብዙ የምላችሁ ነገር የለም። ይምለው ማለት ቢያስፈልግ ጊዜ፣ አይበቃንም ስርዓቱ በኢትዮጵያ ህዝቦች ላይ ያደረሰውን ነገር ዛሬ ግን ሁላችን በተግባባንበት ሁኔታ ላይ ነው። የተወሰኑ ነገሮችን ማለት ነው የምፈልገው። አንደኛ ተለያይተንና ተበጣጥሰን ልናመጣ የምንችለው ነጻነት የለም። ይሄንን ሁላችንም ልንረዳው ይገባል። በተናጠል መቆማችን ወያኔ ሀያ አምስት አመት ከውሻ በታች አርጎ እንዲገዛን ፈቅዶለታል። ይሄንን እድል ልንነጥቀው ግድ ነው። መሞት ካለብን እንደሰው ነው መሞት ያለብን። ወንድሞቻችን በምን አይነት ሁኔታ ነው ዛሬ ሶሻል ሚዲያ ያያያችሁ አይደለ? አያምሩ ያማ እኔ አሞኛል አሞቻው ችግራችን እዚህ ላይ ነው የሚጀምረው። ታመን ህመማችንን፣ ለምደነው እንደገና ሌላ ህመም እንጠብቃለን። የዛሬ አመት አልታመምንም፣ በኦሮሚያ የሚገኙ ወንድሞችና እህቶቻችን እናት አባቶቻችን ልጆቻችን ሲጨፈጭ አልታመምንም። ታመም ምንም ግን አላደረግነው፣ ህመማችንን አዳብት አደረግነው እና እንደገና አማራ ክልል ላይ ደግሞ ሌላ ህመም ታመ ለዛ ነው ህመማችንን እናቆም ዘንድ በጋራ መቆም መቻል አለብን። ከህመማችን እንፈወስ ዘንድ ይሄንን ገዳይ ሥርዓት በተገኘው በየትኛው ሁኔታ ተባብረን ልንጥለው ይገባል። ይሄ ሥርዓት ከኃይል ውጪ በምንም ተአምር ሥልጣን የሚለቅ ኃይል አይደለም። ቢኮዝ ከጫካ የመጣ ደንቆሮ የደንቆሮ ስብስብ ነው እጃችንን ወደ ላይ አጣምረን ፕሮቴስት የምናደርገው እኮ ያንን አንደርስታንድ ለሚያደርገን አካል ነው ምንም ነገር የሌለ እጅ ተቃውሞ ድምፃችንን ስሙ ብሎ ላለ በስናይፐር ግንባር አንገት መጥቶ መጣል ዶክተር መረራ ጉዲና ትክክል ነው የተናገሩት። እነሱ ከጫካው ወጡ እንጂ ጫካው ከነሱ አልወጣ። እስቲ ጫካው ውስጥ ሆኖ የትኛውንም ነገር ይሄ ሁሉ ነገር እየሆነ ዛሬም የሚያምኑት የኢትዮጵያን ሕዝብ በመሳሪያ አንበርክከው መግዛት ነው። ወደ ሰላም ድርግ ማህበረሰቡን ወደ ማረጋጋት፣ የመፍትሄ አቅጣጫን የመፈለግ አንዳች አይነት ሲምፕቶም አይታይባቸው። ሶዘን እኛ አሁን የቆምንበት አንግል ይታየናል። ከእንደዚህ አይነት ኃይል ጋር ነው የምንጋፋው። ይሄንን ኃይል በመጣበት በሚገባው ማን ነው? ለነሱ ብቻ ወንድነት ነው የፈቀደ? እኛ መጥተን አንችልም እንዴ? እኛ መታጠቅ አንችልም እንዴ? እነሱ በአዲስ አበባ ብቻ አስር ሺህ የቀድሞ የህወሓት ታጋዮችን ሁለት ሁለት መሳሪያ ሰጥተዋቸው አስታጥቆ ቁጭ አድርገዋል አዲስ አበባ አርቢኖዚ ይሄን እናውቃለን። ከአስር ሺህ በላይ የቀድሞ የህዋ ታጋይ ከክላ ከሽጉጥ ውጪ ክላሽንኮቭ ከተቀያሪ ካዝና ጋር የታጠቀ ኃይል አዲስ አበባ ላይ ከመጡበት ኤሪያ ላይ ያለውን የእነሱ ማህበረሰብ አንዴ በሚሊሻ አንዴ በልዩ ጥበቃ ህዝባቸውን አሳጥቀዋል አልፎ ተርፎ አልፎ ተርፎ ህፃናቶች ከዘጠኝ 9 አመት እስከ አስራ አምስት አመት ያሉ የትግራይ ተወላጅ ህፃናቶችን በተለያዩ ወታደራዊ አደራዊ ስልጠናዎች አሰልጥነው ቀጣይን ቱ ትሪ ጀነሬሽን እኛን በእንደዚህ አይነት መልኩ ረግጦ ለመግዛት አዘጋጅቶ ነው ያሉት። የእኛ ወላጆች ግን ጫማ ሳያረጉ በባዶ እግራቸው እየሄዱ ከሚበሉት ላይ ቆጥበው ሆዳቸውን ቀንሰው በመከራ የገዙትን መሳሪያ እቤታቸው ድረስ ሄደው እያስፈጧቸው ነው ያሉት። እኛ እዚህ ያለን ቢያንስ ሶስት ጊዜ የምንበላ ወላጆች የወላጆቻችንን መሳሪያ ገዝተን ልናስታጥቃቸው ግድ ነው። ለዛ ነው ዛሬ እዚህ ያለነው። ለዛ ነው ዛሬ እዚህ ያለነው። ነፍጥ አንስቶ ይህንን ስርዓት በመጣበት በሚገባው ቋንቋ ላይ ያናግር የተዘጋጀ በርካታ ኃይል አለ። ያንን ኃይል የማደራጀት ያንን ኃይል የመርዳት የእኛ ግዴታ ነው እንደ ኢትዮጵያዊ። የበነሳ ነመለ ብዙ ማለት ፈልግ ነበረ ግን የፕሮግራሙን አየር መሻማት አልፈልግም። ፕሊስ ባገኘነው በየትኛውም አጋጣሚ በህብረት ቆመን የምንችለውን እያንዳንዱን ነገር ማድረግ ይጠበቅብናል። ዋጋ እንድንከፍል ግድ ነው። ነፃነት የምንሻ ከሆነ እንደ ሰው በዛች ምድር ላይ ብሔር፣ ዘር፣ ጎሳ፣ ሃይማኖት፣ ጾታ ሳይለይ በእኩልነት፣ በአንድነት፣ በነፃነት ልንኖርባት የምንሻትን ኢትዮጵያ መፍጠር ካለብን እኛ በትንሽ በትንሹ መሞት መጀመር አለብን። ወንድሞቻችን በትልልቁ እየሞቱ ነው። ደግሞ ማያገኙትን ህይወት እየከፈሉ አካላቸውን፣ ደማቸውን እያጡ ከማንም በላይ መኖር የሚችሉ ፕሮፌሰሮች አፈር ላይ ተኝተው ድንጋይ ተንተርሰው ነው ያሉት። በዚህ ሰዓት እኛ ቢያንስ የተሻለ ሲቹዌሽን ውስጥ ነው ያለነው። ስለዚህ አቅማችን የሚችለውን የትኛውን አይነት ኮንትሪቢዩሽን ለዚህ የነፃነት ትግል የማድረግ የሞራልም የኢትዮጵያዊነትም ግዴታ አለብን። በጣም አመሰግናለሁ።